ወንድ ልጅን በፍቅር የምታሸንፊባቸውን መንገዶች ወይም ደግሞ ጥበቦችን እንመለከታለን። የወንድን ልጅ ልብ ለማሸነፍ በልብ ውስጥ ደግሞ ንግስት ሆነሽ ለመኖር የሚያስችልሽ ነገር ጉልበት ማባከን አይደለም፣ ይልቁን ግን የወንድ ልጅ ልብ ማሸነፊያም የሆኑ ዘዴዎችን በትክክል ተግባራዊ ማድረግ አለብሽ። የዚያኔ ወንድ ልጅ በፍቅርሽ መሸነፍን ይጀምራል። ምን ስታደርጊ? አሁን የምንመለከታቸውን ነገሮች ተግባር ላይ ስታዊ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 እንግዲህ ወንድ ልጅን በፍቅር ለማሸነፍ ወይም ደግሞ እጅሽ እንዲገባ ለማድረግ ሁለት ዋና ዋና የሆኑ ነገሮች አሉ። እነዚህም ምንድናቸው ብለን ከተመለከትን በመጀመሪያ ራስሽ ላይ የምትሰሪያቸው ራስሽ ላይ የምታደርጊያቸው ነገሮች ሲሆኑ ሌላኛው ደግሞ ለሱ የምታደርጊያቸው ለሱ የምታሳያቸው ነገሮች ይወስናል። ታዲያ እነዚህን ነገሮች ለይተሽ በትክክል ተግባራዊ ማድረግ ከቻልሽ የወንድ ልጅ ልብ ማሸነፍና በልብ ውስጥም ደግሞ ከብረሽ ቦታ አግኝተሽ መኖር ትችያለሽ። ታዲያ የመጀመሪያው ነገር ወንድ ልጅን በፍቅር ለማሸነፍ ውድ ሴት መሆን መቻል አለብሽ። ራሷን የቻለች ሴት መሆን መቻል አለብሽ። ራስሽን የሆንሽ ሴት መሆን አለብሽ። ውድ ሴት መሆን ማለት ምን ማለት ነው? እንግዲህ በራሷ የምትተማመን ራሷን የምታውቅ፣ ጥሩ ነገሮችን ሁል ጊዜ ፎሎው የምታደርግ፣ ራሷን አሳምራህ የምትይዝ፣ በራስ መተማመኗ ከፍ ያለ ሴት ማለት ነው። ማንም ሰው እንግዲህ ወንድ በተለይ ደግሞ ወደ ወንድ ልጅ ስንመጣ በፍቅርሽ አለመውደቅ አይችልም። ምን ሲኖርሽ እነዚህን ኳሊቲዎች ያላት ሴት ስትሆን እህቴ የፍቅር ግንኙነት እንክብካቤን ይፈልጋል፣ መኮትኮት ማደግን ይፈልጋል። ታዲያ ያለ ማድረግ ደግሞ አስቀድመሽ ራስሽ የበቃሽ ሴት መሆን መቻል አለብሽ። ራስሽ ላይ የምትሰሪ ሴት መሆን መቻል አለብሽ። ምን ላይ ጉብዝነሽ፣ ምን ላይሽ ደግሞ ራስሽን ማስተካከል አለብሽ የሚለውን ነገር ከራስሽ ጋር ማውራት መቻል አለብሽ። እነዚህን ነገሮች በደንብ አድርገሽ ለራስሽ መልስ ስትሰጪ፣ አንደኛ በራስ መተማመንሽ ከፍ እያለ ይመጣል። ራሷን የምትሆን ሴት ትሆኛለሽ። በቃ ለራስሽ ሪስፔክት ይኖርሻል ማለት ነው። መለከት ደግሞ ማንኛውም ወንድ ወደ አንቺ የማይሳብበት ምንም አይነት ምክንያት ነገር የለም። በተለይ ደግሞ በራስ መተማመን ያላት ሴት ራሷን የሆነች ሴት ወንዶች ጠብቅ ግርፍ አርገው ነው የሚፈልጓት። ፍቅረኛቸው ሊያደርጓት ይፈልጋሉ። የግላቸው ሊያደርጓት ይፈልጋሉ። የፍቅር ግንኙነት ላይ ደግሞ ይሄ በደንብ አድርጎ የሚታይ ነገር ነው እና የወንድ ልጅንም ልብ የምታሸንፊባቸው መንገዶች እነዚህ ናቸው። ሲጀመር ይሄ የሚጋባ ነገር ነው። በራስ መተማመን ሲኖርሽ ወደ ሰዎች የሚጋባ ነገር ነው። ሰዎች ተመለከቱሻል ። በዙሪያሽ ያሉ ጓደኞችሽ፣ በዙሪያሽ ያሉ የስራ ባልደረቦችሽ ሊሆኑ ይችላሉ። ያን ኳሊቲሽን ማግኘትን ይፈልጋሉ። ምክንያቱም ኢምፕሬስ ታደርጋቸዋለሽ። በተለይ ደግሞ ተቃራኒ ጾታ ደግሞ እንደዚህ አይነት ሴት ሲመለከት ወይም ደግሞ ወንድ ልጅ ይህን ሲመለከት ወደ አንቺ የመሳቡ ሌቭል ከፍ እያለ ይመጣል። እህቴ አንድ ወንድ ልጅ በፍቅር የሚሸነፍልሽ ቆንጆ ብቻ ስለሆንሽ አይደለም። ምንም እንኳን እኛ ወንዶች በውበት የምንማረክ ፍጥረታት ብንሆንም ራሱ በተለይ ደግሞ ለትዳር የሚፈልግሽ ወንድ ልጅ ቁንጅናሽን ብቻ አይደለም ፎከስ አድርጎ የሚመለከተው ቆንጆ የሆነ አስተሳሰብ አላት ወይ የሚለውን ነገር በጥልቀት ይመለከታል። እነዚህን ኳሊቲዎች ካሉ ያ ወንድ ልጅ አንቺ ጋራ ለመቆየት ረተን ያደርጋል ማለት ነው። ምክንያቱም ቁንጅናሽን ብቻ አይደለም የሚያየው፣ ቁንጅናሽ ቢያሸንፈው ራሱ ግን አስተሳሰብሽ የላ የላቀ ሴት ካልሆንሽ ከፍ ያልሽ ሴት ካልሆንሽ መጀመሪያ ኢምፕሬሽንሽ ዜሮ ሊያደርገው ይችላል ማለት ነው። ስለዚህ አስተሳሰብሽን ቆንጆ ለማድረግ ሞክሪ። ምክንያቱም ውበት እኮ የሚያልፍ ነገር ነው አይደለ? በጊዜው እና በእድሜ የተገደብንን ማናችንም አሁን ባለን ውበት አሁን ባለን ኢምፕሬሽን የማንቀጥል ነገር ግን ደግሞ አስተሳሰባችን እጅግ በጣም ወሳኝ ነው። በተለይ ደግሞ የፍቅር አጋርን ለመሳብ የፍቅር አጋራችን ልብ ለማግኘት ቆንጆ አስተሳሰብ ሊኖረን ይገባል። አንድ ወንድ ልጅ በውበትሽ ተማርኮ ወደ አንቺ ሊመጣ ይችላል። ነገር ግን ደግሞ አንቺ ጋራ መቆየት የሚችለው ጥሩ አስተሳሰብ ሲኖርሽ፣ ጥሩ አመለካከት ሲኖርሽ፣ ጥሩ ባህሪ ሲኖርሽ ብቻ ነው። ካልሆነ ግን ቁንጅና ብቻውን የአንድ የፍቅር ግንኙነትን ሊያስቀጥል አይችልም። ምክንያቱም ባህሪ፣ አስተሳሰብ ወሳኝ ስለሆነ በተለይ በፍቅር ግንኙነት ውስጥ ያን ስብና ያን እነዚያን ኳሊቲዎች ከሌለሽ ወንድ ልጅ እየመጣ ነው የሚሄደው። አንቺ ጋራ መቆየት አይችልም። ምክንያቱ ባህሪሽ ጥሩ አይደለም አስተሳሰብሽ ጥሩ ስላልሆነ። ምክንያቱም ጥሩ አስተሳሰብ ያላትን ሴት ነው የሚፈልገው ወንድ ልጅ ብዬሻለሁ። መልካም ባህሪ ያላትን ሴት ነው የሚፈልገው ብዬሻለሁ። ስለዚህ ያን ነገሮች የሚፈልገውን ነገር ካላገኘ ከአንቺ ጋር ምን ይሰራ? ምክንያቱም ውበት እንደሚያልፈኛ ወንዶች ምናውቀዋለን። አይኔ ቆንጆ ነኝ ማንኛውንም ወንድ በቃ በፍቅር አንበረክካለሁ ልትይ ትቻለሽ። እህቴ ልብበኝ። መጀመሪያ ላይ ወንድ ልጅ በውበትሽ ተማርኮ ወደ አንቺ ሊመጣ ይችላል። ይሄ የማይካድ እውነት ነው። ያ ማለት ግን በፍቅር ተሸነፈድሽ ማለት አይደለም። በፍቅርሽ የሚሸነፍልሽ ያንቺ አስተሳሰብ፣ ያንቺ አመለካከት፣ ትህትናሽ፣ ባህሪያቶችሽ፣ በራስ መተማመንሽ ከፍ እያለ ሲመጣ ጥሩ ሲሆን ነው ወንድ ልጅ አንቺ ጋር መቆየት የሚችለው። ካልሆነ ግን ትቶሽ ነው የሚሄደው። ስለዚህ እህቴ ራስሽ ላይ ለመስራት ዝግጁ መሆን አለብሽ ምናልባት እነዚህ ነገሮች ባለማወቅሽ ከዚህ በፊት ተጎድተሽ ሊሆን ይችላል ባለማስተዋልሽ ብዙ ሰዎች ወደ ህይወትሽ መጥተው ሄደው ሊሆን ይችላል ነገር ግን ደግሞ ይህን ከሰማሽበት ሰዓት ጀምሮ ራስሽ ላይ መስራት አለብሽ አስተሳሰብ ምን ይመስላል ጥሩ አስተሳሰብ ነው ያለኝ ፖዚቲቭ ነገር ነው እንደ ሁሌ የማወራው አመለካከት ይህስ እንዴት ነው በአህር ይህስ እንዴት ነው ቶሎ ቶሎ የምትገነፍል ሴት ልትሆኝ ትቻለሽ ቶሎ የምትናደጅ ሴት ልትሆኝ ትቻለሽ ያ ደግሞ ወንዶችን የሚገፋ እንጂ ወንዶችን ወደ ራስሽ የሚያ ቀረብ ባህሪ አይደለም። ስለዚህ ያን ባህሪ ለማስተካከል ከራስሽ ጋር ቁጭ ብለሽ መነጋገር ማውራት መቻል አለብሽ። ያ ሲሆን ነው ታዲያ ራስሽን እየቀረሽው፣ እያስተካከልሽው ራስሽን ሼፕ እያደረግሽ ትሄጃለሽ። ያ ሲሆን እንግዲህ ታዲያ የሚወድሽ ወንድ ወይም ደግሞ የአንድ ወንድ ልጅን ልብ ማሸነፍ ትችያለሽ። ሌላኛው እንግዲህ ወንድ ልጅ በፍቅርሽ እንዲወድቅ ልቡን እንዲሰጥሽ ከአንቺ ጋር አብሮ እንዲቀጥል ለማድረግ የምታስቢ ከሆነ አግዥ። አግዥ ስልሽ እርሱ ያለውን ሀሳብ እርሱ ያለው እቅድን ራዕዩን ደግፊለት፣ በቃ አጀግኝ፣ ጎበዝነት ትችላለ፣ እንደዚህ አይነት ነገሮችን መከወን ትችያለሽ። በይ በቃ ሞቲቬት አድርጊ። እኛ ወንዶች ሴቶች ሞቲቬት ሲያደርጉን በጣም ነው የምንደሰተው። በቃ ሁል ጊዜ ከዛ ሴት ጋር መሆንን እንፈልጋለን። ምክንያቱ ሁሌ ፖዘቲቭ ኢነርጂን ስለምትሞላው ማለት ነው። ፖዘቲቭ ኢነርጂ ትሰጥቷለች። ሴት ሄላከው አይደለም የሚባለው ምንም ነገር አይፈራም እንደሚባለው ሁሉ፣ በተለይ ከጎኑ ስትሆኝ ደግሞ በደንብ አድርገሽ ሐሳቡን ተረድተሽ ይሄን ነገር ብታደርግ እኮ ጥሩ ነው፣ ህልምህ ጋር መድረስ ትችላለ፣ እነዚህ አላማዎችን እኮ ማሳካት አለ ማድረግ ትችላለ ስትዩ፣ ሞቲቬት ስታደርጊ ይነቃቃል ማለት ነው። ይሄ ደግሞ ከልብሽ መሆን አለበት። በተለይ አንድ ወንድ ልጅ ከአንቺ ጋር እንዲቆይ የምትፈልጊ ከሆነ ልትደግፊ ይገባል። ምናልባት በዚህ ሰዓት እንደዚህ አይነት ነገሮችን አበረታቱት፣ ያለውን ህልሙ እንደግፉት፣ በቃ ማድረግ ትችላለህ በሉት። ነገር ግን ደግሞ መጠንቀቅ ያለባችሁ ነገር ወደ ኔጌቲቭ እንዳትወስዱት። ምክንያቱም ወንድ ልጅ በእንደዚህ አይነት በቃ ጎበዝና እንደዚህ ስትዩ ብዙም ደግሞ ኩራቱ አናትሽም ላይ እንዳይወጣ በልክ ማድረግ በጣም አስፈላጊ ነው። ወደ ህልሙ እንዲደርስ ጥረትን አድርጊ። በቃ ሞራል ስጪው፣ አግዢው በተቻለሽ መጠን በሐሳብሽ። ከዛም ከፍ ካለ ደግሞ በጣም በቃ የምታምኙን ከሆነ በሐሳብ በገንዘብ ልታግዢው ተቻለሽ። ይሄ ግን ጥንቃቄን የሚፈልግ ጉዳይ ስለሆነ ሌላኛው እንግዲህ ወንድ ልጅ በፍቅርሽ ለማስሸነፍ የምትጠቀሚባቸው ዘዴዎች ደግሞ ከሱ ጋር ስትሆኝ ደስተኛ ሆኝ። በቃ ሳቅ ይታሆኚ በተለይ ደግሞ አለ አደለ ፊት በጣም ወሳኝ ነው። ኢምፕሬሽን የምንለው ወይም ደግሞ ገጽታችን በጣም ወሳኝነት አለው። በተለይ ደግሞ ወደ ፍቅር ግንኙነት ስንመጣ ሁሌም ከእርሱ ጋር ስትሆኝ ምንም ያህል የሆነ የራስሽ እንከኖች ቢኖሩ፣ የራስሽ ጉድለቶች፣ የሆኑ ቻሌንጆች በህይወትሽ ላይ ገጥመውሽ እንኳ ቢሆን ከእርሱ ጋር ስትሆኝ ስትገናኙ፣ በተቻለሽ መጠን ፈገግታ ከአንቺ ሊለይ አይገባም ማለት ነው። ስለዚህ እህቴ በፍቅርሽ እንዲወድቅ የምትፈልጊ ከሆነ ከእሱ ጋር ያለሽ ጊዜ ከእርሱ ጋር በምታሳልፊያቸው ጊዜያቶች ውስጥ ደስተኛ እንደሆን ጥረት ማድረግ መቻል አለብሽ። ይሄ ደግሞ በተግባር ነው ማሳየት ያለብሽ። ስለዚህ አንድ ወንድ ልጅ ከእርሱ ጋር ስትሆኚ ደስተኛ መሆንሽን ሲገነዘብ፣ እርሱም ደግሞ ደስ የሚለው ከሆነ ሁልጊዜም አንቺን ማግኘት ነው የሚፈልገው። ሌላ ቀንም ከአንቺ ጋር ማውራት ከአንቺ ጋራ መነጋገር መጫወትን ይፈልጋል። ይሄ ደግሞ ስሜቱ ከፍ ያለ ነው፣ በቃ ደስታን ስለሚፈጥርለት በቃ ካንቺ ጋራ መሆንን ይፈልጋል። ይሄ ደግሞ ያ የምትሰጪው ደስታ ስላለ ያን ደስታ ማጣት አይፈልግም፣ ከአንቺ መራቅ አይፈልግም። ሁል ጊዜም ቢሆን ሊያገኝሽ ይፈልጋል። ሁሌም ሊያወራሽ ይፈልጋል። ከአንቺ ጋራ መሆንን ይፈልጋል። እንደምታስደስችው እንደሚደሰት ይገባዋል ማለት ነው። ስለዚህ ሁል ጊዜም ከአንቺ ጋራ መገናኘቱ በሚጀምርበት ጊዜ ላንች ያለው የፍቅር ስሜት በዚያው ልክ እያየለ ከፍ እያለ ይመጣል ማለት ነው። ሌላኛው ደግሞ ወንድ ልጅ በፍቅርሽ እንዲወድቅ በፍቅርሽ እንዲሸነፍልሽ ለማድረግ የምትፈልጊ ከሆነ ስላንቺ ያለው አስተሳሰብ ጉጉት እንዲያድርበት ማድረግ መቻል አለብሽ። በቃ ስላንቺ እንዲያውቅ ሁል ጊዜ ጥረት እንዲያደርግ እርሱ ማጓጓት መቻል አለብሽ ማለት ነው። ምክንያቱም አንዳንድ ነገሮችን ስለራስሽ ፍንጭ ትሰጫዋለሽ። በቃ የሆነች ነገር ዛሬ ስትነግሪ ደግሞ እሺ፣ ከዛ በኋላ የሚለው ነገር በቃ ስላንቺ ለማወቅ ጉጉት እንዲያድርበት ማድረግ መቻል አለብሽ። ነገር ግን ደግሞ እዚህ ጋ ጥንቃቄ ማድረግ ያለ ያለብሽ ነገር እርሱን ስለወደድሽው በጣም ይወደኛል ብለሽ ሙሉ ነገርሽን በቃ አንድ በአንድ የምትነግሪ ከሆነ በኋላ ላይ ምንድን ነው የምትነግሪ? ምን ጓቅቶ ነው ከአንቺ ጋር መሆንን የሚፈልገው? የሆነ እርሱን አጓቅቶ ከአንቺ ጋር እንድትገናኙ የሚያደርገው ነገር መኖር አለበት፣ በቃ የግድ ነው። ይሄ ሲሆን ታዲያ ቀስ በቀስ እየነገርሽው ስለአንቺ እያወቀ በሂደት ማንነትሽን እያወቀ እንዲሄድ ማድረግ ነው። አንዳንድ እህቶች ባለማስተዋላችሁ ወይም ደግሞ ባለመገንዘባችሁ ሙሉ በሙሉ ስላላችሁ ማንነት ስለበላችሁ፣ ስለቤተሰባችሁ፣ ስለስራችሁ፣ ስላላችሁበት ቦታ ስለሁኔታችሁ በሙሉ ዝርግፍ አድርጋችሁ ትናገራላችሁ። ያን ተቀብሎ ደግሞ ወንድ ልጅ እንደገና ከፍቅር ይልቅ ወደ ጥል ወይም ደግሞ ወደ አለመግባባቶች ይዞች ሊሄድ ስለሚችል ጥንቃቄ ማድረግ አስፈላጊ ነው። እንዲጓጓ አድርጊ። በቃ በፍቅሪሽ እንዲወድቅ ስለምትፈልጊ በቃ ስለአንቺን ለማወቅ ጉጉት እንዲያድርበት ማድረግ አለብሽ በስልክም ቢሆን ስታወሩ በቃ ፍንጭ ፍንጮችን እየነገርሽው መተው ሌላም ጊዜ ደግሞ እንደዚያው ስለ አንቺ እንዲያውቅ መንገዶችን ማመቻቸት መቻል አለብሽ ያን ስታደርጊ ታዲያ ወንድ ልጅ በቃ ጉጉት ያድርበታል አንቺን ማግኘት ይፈልጋል ከአንቺ ጋራ መገናኘት በስልክ ሊሆን ይችላል ማውራት ደግሞ በቃ ደስታው ይሆናል ማለት ነው ይሄ ደግሞ ሳያውቀው የሚጋባበት ኢነርጂ ነው ማለት ነው የፍቅር ኢነርጂ የምንለው ታዲያ ሲጋባበት ከአንቺ መለየትን አይፈልግም ታዲያ ይሄ ሁሉ ደግሞ ተያይዞ በምንድን ነው የሚቋጨው? ጥበበኛ ሴት ስትሆኝ በጥበብ ነገሮችን መምራት ስትችይ ነው እንጂ እንዲሁ ዝም ብለሽ በቃ እንዲሁ ተነስተሽ እንደምትጂው ነገር አይደለም። የፍቅር ግንኙነት በጣም ጥንቃቄን ይፈልጋል እንክብካቤንም ይፈልጋል። ልክ አንድ ተክል ስንተክለው ከዛ በኋላ መኮትኮት እንዳለበት የፀሐይ ብርሃን ማግኘት እንዳለበት የተለያዩ አይነት ማዳበሪያዎችን ማግኘት እንዳለበት ሁሉ ያ ተክል ለማደግ እነዚያን ሁሉ የሚፈልግ ከሆነ የፍቅር ግንኙነትም የሚያድግ ነው። ለማደግ ደግሞ እናንተ የምታስታው ወይም ደግሞ የእናንተ አስተዋጽኦ ወይም ደግሞ የሁለታችሁ ስራ እጅግ በጣም አስፈላጊ ነው ያ ሆነ ፍቅር በተግባር ፍቅር በስራ ካልታከለ እንዲሁ ዝም ብሎ በቃ ጊዜያዊ ስሜት ብቻ ሆኖ ይቀራል፣ ማለት ያ እንዳይሆን ግን ጥበበኛ መሆን አለብሽ። ስለዚህ እህቴ አሁን የነገርኩሽ እነዚህን ወሳኝ የሆኑ ነጥቦች ተግባር ላይ ማዋል ከቻልሽ፣ መቶ አስር ፐርሰንት ነው የምልሽ ወንድ ልጅ በፍቅርሽ መሸነፉ አይቀርም። ስለዚህ እነዚህን ነገሮች እነዚህን ባህርያት ኳሊቲዎች ያላትን ሴት ማንኛውም ወንድ አለማፍቀር አለመውደድ አይችልም። ስለዚህ ያቺን ሴት ለመሆን ተዘጋጅተሻል ወይ የሚለው ሀሳብ ነው። ያቺን ሴት ለመሆን ደግሞ ስራን ይፈልጋል ጥረትን ማድረግ ይጠይቃል። ስለዚህ ዛሬ ነገ ሳትይ ወደ ተግባር መግባት አለብሽ።